ቃሉን ሰጥቷል ፍርድ ቤቱም በዕለቱ ያልተጠበቀ የተባለውን ውሳኔ ማስተላለፉን ነው የተመለከት ነው ከእጮኛው ቀነን ያዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በህግ ቁጥጥር ስር የዋለው ሙዚቀኛው አንዱ አለም ጎሳ በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉንም ሰጥቷል አንዱ አለም በግድያ ተጠርጥሮ ዛሬ መጋቢት አራት ቀን ሁለት ሺ አስራ ሰባት አመተ ምህረት አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ናቸው የተናገሩት ታዲያ ዛሬ የዋለው ችሎት አንዱ አለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ መሆኑን ተከትሎ ውድቅ እንዳደረገም ጠበቃው አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኔ አዱኛ መጋቢት አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት ለሊት አስር ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለእልፈቷ ምክንያት መሆኑን ፖሊስ ተናግሯል። ፖሊስ ይህንን ካለ በኋላም ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆም ነበር። ታዲያ በዛሬው ችሎት ቀነኔ መጋቢት አንድ ቀን ለሊት አስር ሰዓት ገደማ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖርም ጠርጥረን አስረኗል ሲል ፖሊስ ደንበኛውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ አስራ አራት ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ የማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ነው ለፍርድ ቤቱ ያስረዳው። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብ ና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ አስራ አራት ቀናት እንጠይቃለን ብሏል ፖሊስ። ይህ በእንዲህ እንዳለ የድምፃዊ አንዱዓለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም አይነት ችግር አልነበረም። በዚያን ቀንም በሰላም ውለው እርሷ ፎቶ ስትነሳ፣ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም አይነት የተፈጠረ ጸብ አልነበረም። ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ማለት ነው ነው። ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩም ይላል። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው ከፍርድ ቤቱ ጋር መከራከራቸውን ገልጸዋል። ጠበቃው አክለውም ፖሊስም አሁን ወድቃ ተገኘቻል እንጂ እርሱን እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ እመኒ ራሷን መግደሏ እንጂ በሌላ ግለሰብ አሊያም በእኔ ደንበኛ መሞቷን አላስረዳም በማለት ዋስትና እንዲለቀቅ መጠየቃቸውን ተናግረዋል። በተጨማሪም አርቲስት አንዱዓለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን አክሏል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ እንዳደረገ ነው ከደረሰን መረጃ ለማረጋገጥ ይቻል ነው። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሩ የዋስትና ቀጠሮውን የምናይ ይሆናል ማለቱን ሲሆንም ተናግረዋል። በተጨማሪም አንዱዓለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አብራርተዋል። በዚህ መሰረትም ፖሊስ ለምርመራው ከጠየቀው አስራ አራት ቀናት ውስጥ አስራ ሶስት ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት ሰባት ቀን ሁለት ሺ አስራ ሰባት አመተ ምህረት ተሰጥቷል። የአርቲስት አንዱ አለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም በችሎት እንደጠረጠሩት ተናግረዋል። ነገር ግን እሱ እንደገደለ የሚያሳይ ምንም ማስረጃ የለም ሲሉ ነው የሚደመጡት። አንዱ አለም በትላንትናው እለትም በቀነኔ ቀብር ስነ ስርዓት ላይ ከፖሊስ ጋር በመሆን መገኘቱ በስፍራው ከነበሩ ሰዎች አረጋግጠን መዘገባችን ይታወሳል። በሌላ በኩል የቀነኔ አባት አዱኛ ዋቁ ልጃቸውን በተመለከተ ባደረጉት ንግግራቸው ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ገልጸዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትጥር ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ሲሉ ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎድቷት አሊያም እንድታደርግ ገፋፍቷት ካልሆነ በስተቀር ይህንን አታደርግም ሲሉ በእንባም ተሞልተው የቀነኔ አባ ተናግረዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም ነው አክለው በእምባም ጭምር ተሞልተ የተናገሩት። በፊት ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? ሁለት ዓመት ኦኔ እንደው ዴት ተደራርጓል። ከአንዱ ዓለም ጋር የሆነውን ልንገራችሁ። ሀዮኔ እንዴት ነ ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀናኔ ጋር ከመተዋወቃቸው በፊት ከኔ ጋር ለሁለት ዓመት ምናምን ኦፍ እንደሆን እየሆንን አብረን ነበረን እና በጣም አቢዩዝ ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገላኝ ሞክሯል። ስለ ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረኩትን ነገር አረግሽለኛል ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆንኝ ሲገባኝ ሌላ ይሆን ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያለው እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር፣ ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስለ ስልኩንም ብሎ ካደረግኩት እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒ የገደላት መቶ ፐርሰንት አንዷ አለም ነው ትላለች። አንዷ አለም እንግዲህ የሆነ ከሆነ ከጫላ ከሚባል ወይም ስሙን አላቀው ከእሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ፣ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች፣ ብቻና ብቻ ከሀቅ ኢንፎርሜሽን ውጭ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጭ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው ቤት መምጣት የምትችሉት። ካልበለዛ ይቅርባችሁ። ሌላ ያለችሁን ደግሞ አስተናጋጅ ልንገራችሁ። አንዱዓለም በሚዲያ እንደምናየው ስርዓት ያለው ሰው አይደለም። ጋጥ ወጥ ወጠጤ ነው። ዱባይ ላይ ከተለያየ ሴት ጋር ነው የሚርመጠመጠው። ዮኒ እኔ በምሰራበት ሆቴል እንኳን በተደጋጋሚ አይቼዋለሁ። ኢቨን አብረው ያደረችውን እንኳን እንዴት ሲያበሻቅጣት እንደነበረ ጓደኞቹ ፊት እና አዘለም አዘለም አንጠለጠለም ለዚች ልጅ ማለፍ የሆነ አሻራ ጥሏል። እመቤቴን ደሟን መልስላት ይሆኛል አንዱዓለም ማለት በጣም ሰካራም ነው ማለ ማንም ያውቀዋል። ወጠጤ ነው። ይሁ በሆነች ዘፈን ታወቀ። ከዚህ በኋላ ባለ ጊዜ ነኝ ብሎ የሚያስብ ሰው ሴቶችን አቢዩዝ በማድረግ የሚታወቅ ነው። ከዚህ በፊት ሌላም ልጅ አለ፣ አመጣዋለሁ። ሴትን አቢዩዝ የሚያደርጉ ሌላም ባለ ጊዜ ነኝ የሚሉ አንዷን በሰደፍ ፈርክሷት ግንባሯ ሆስፒታል ተኝታ ለብሷን ማታቅ ልጅ ነው። ሞተች ብለው ጥለው ሄደው ያነሷት ልጅ ነበር። እያንዳንዳችሁ በዚህ ጉዳይ ላይ መሳተፍ አለባቸው። ለሚያያስክ ኮስችን አንድ ሰው ከፎቅ ላይ ተወርውሮ ሲወድቅ ጎረቤት ዝም ይላል። ያውም የአበሻ ጎረቤት፣ የአበሻ ጎረቤት የማያጅ የሆነ ሰው ሲፈጠፈጥ ከስር ያሉት አንደኛ ፎቅ ያሉት እንዴት አልወጡ፣ ሁለተኛ ፎቅ ያሉት እንዴት አልወጡ፣ ሶስተኛ ፎቅ ያሉት እንዴት አልወጡ? ዩቴልሚ ዩቴልሚ፣ ንገረኝ። ከፎቅ እራሷን ስትወረውር እንዴት፣ ስትወድቅ ስትከሰከስ መሬት ላይ እንዴት፣ እስኪ ንገረኝ። ንገሩኝ ስ እንዴት ነው ይቺ ልጅ ራሷን ስትወረውር ስትፈጠፈጥ? አበሻ ነው ጎረቤት የማይ አበሻ ነው ሎሪ የማይመጣው ነፍሰ ጡር ናት ካሜራ የለም እያሉ ነው። ስለዚህ ይሄ ነው የእሱ በተለይ እኔ እናገራለሁ። ሁሌ የምላችኋለሁ፣ ባለፈው አውርቼ ነበር፣ የባል ቤተሰቦች መርዞች ናቸው አብዛኞቹ ስል ነበር። የእሱ እህት አብራ ነው የምትኖረው። መርዝ የሆነች እህት መርዝ መቆሚያ መቀመጫ የምታሳጣ ባዲሼ ሙላ ነበር የሚያዳክ የባል ቤተሰብ በጣም ከባዶች መርዞች ናቸው። ምንድነው ባጃጅ እየነዳ ነበር ይሄ ሰው የሚኖረው፣ ድምፅ ነበረው። ከዛ ቢሊሌ በሚለው ስራ ሆኖ በጣም የታወቀ ቢሊሌ በሚለው